በስመ አብ ወወልድ ወመንፈስ ቅዱስ አሃዶ አምላክ የእግዚአብሔር ቤተሰቦች ወገኖች በእግዚአብሔር ፍጹም ሰላም ሰላም እላችኋለሁ። እንደምናላችሁ ሰላም ግር ኮላቸውን እንደ እግዚአብሔር ፈቃድ ዛሬ እንማርበታለን ብዬ የማነሳው ሀሳብ በትምህርት ዙሪያ ነው። እንግዲህ ኒቆዲሞስ ከጌታው ከጌታ ከኢየሱስ ክርስቶስ ዘንድ የተማረበት በሌሊት ጸጥ ባለ ህሊና በተሰበሰበ ልቡና ከአይሁድ ርቆ ከክፋት ርቆ ለህሊናውም በሚመቻ ኳሃን ዘንድ የተማረበት ጊዜ የሚታወስበት ነው። ይሄ ሳምንት ከረቡዕ ጀምሮ ደግሞ ሆሳናን እየዘከር እንሄዳለን። ስለዚህ ትምህርት ምንድን ነው? መማር ምንድን ነው የሚለውን ነገር ብቻ ለማንሳት እንሞክራለን። ብዙ መጽሐፍ ቅዱስ ጥቅስ እናነሳም፣ በዚህ በኩል ለመነሻ ግን በትንቢተ ኢሳያስ ምዕራፍ አንድ ከቁጥር ሰባት ላይ መልካም ማድረግን ተማሩ ፍርድንም ፈልጉ የሚል መነሻ የሆነናል። እሱ መልካም ማድረግን ተማሩ የሚለውን ለመነሻ እናደርጋለን። እንግዲህ ትምህርት ምንድን ነው? አዲስ ነገር አይደለም፣ የምናነሳው ሁላችሁ የምታውቁት ነው። ትምህርት ምንድን ነው ካልን፣ መማር ካለን ነገር ላይ እውቀት መጨመር፣ አዳዲስ ነገሮችን ማግኘት። አዳዲስ ማለት እንግዲህ የተፈጠሩ እግዚአብሔር የፈጠራቸው ነገር ግን ከሰው ልጆች ከሰው ልጆች የራቁ ተደብቀው የቆዩ ነገሮችን ማግኘት፣ እነዛን ነገሮች መጠቀም መቻል የሚያስችል ነው ትምህርት እንግዲህ ተመሃረ ወይም መሃረ አስተማረ ከሚለው የግስ ቃል የመጣ ነው። አዲስ እውቀት ጨመረ፣ የእግዚአብሔርን ሕግ አስረዳው፣ ማስረዳት፣ ማስተማር፣ እውቀትን መጨመር ከሚለው የመጣ ነው እና የሚማር ሰው ደግሞ እውቀት ይጨምራል፣ አዲስ ነገር ያገኛል ማለት ነው። እንደምታውቁት ምንጮቻችን ብዙ ሊሆኑ ይችላሉ። ለምሳሌ ሰው ከቤተሰቡ ይማራል፣ ከሃይማኖት አባቱ ይማራል፣ ከዘመናዊ አስተማሪ ይማራል። ከሚያዩ ነገር ይማራል፣ ከሰፈሩ ይማራል፣ ከሀገሩ ይማራል። ዛሬ ደግሞ የምንማርበት መንገድ እጅግ እየበዛ መጥቷል። የምንጠቀምበት መንገድ እና ከልዩ ልዩ ምንጮች ልንማር እንችላለን። በዛው ልክ ደግሞ የመማር ምርጫችን ይለያያል። አንዳንድ ሰው አዳምጦ መማር የሚፈልጋለ ጡት አራያም የሆነውን ሰው አይቶ ከህይወት መማር የሚፈልግ ሰው አለ። በተግባር አይቶ ጨብጦ ዳሱ እንደሳይንሱ ሳይንሱ ማረጋገጥ የሚፈልግ ሰውም አለ። እንግዲህ በኋላ ስንመጣሳዊና ስጋዊ ትምህርት ልዩነቱን የምናይ ቢሆንም የሰው የመረዳት አቅሙ ማር ፍላጎቱ፣ መንገዱ፣ ምርጫው የተለያየ ነው። ናዊ ትምህርት ስፔሻል ኒድ እንደምንለው ማለት ነው። ሰው ልዩ ልዩ አንድ አይነት የማስተማር ስልት ለሁሉ ላይገባው ይችላል። አሁን ለምሳሌ እኔ አሁን ተምረው ምንድን ነው የሚባለው ገለጻ ነው የሚባለው ወይም ሌክቸር የምንለው ይህም አይመቸው ሰው በጽሁፍ ይሄን ነገር ደግሞ መልሶ ማቅረብ ሊኖርብኝ ይችላል። እንደገና ህይወቴም ደግሞ በተቻለ መጠን እንግዲህ እግዚአብሔር ባስቻለን መጠን ሰዎችን የሚያስተምሩ ነው ካልተገኘ ምሮ መለፍለፉ ብቻ ማስተማር የማይሆንበት መንገድ ስላለ የሰው መንገዱ ልዩ ነው ልዩ ልዩ ነው፣ ፍላጎቱ መንገዱና እሱንም እንግዲህ በዘመናዊ ትምህርት በተለይ በመንፈሳዊም ቢሆን በአስተማሪነት ያለን ሰዎች እናውቀዋለን፣ ሜቶዶሎጂ ስለሆነ እሱም ደግሞ ለሰው ልጆች የሚያስፈልግ ነው። ለሚማር ሰው ሜቶዶሎጂውን መቀያየር ያስፈልጋል። አንዱ ነገር እሱ እንግዲህ። ጠቅለል ሲል ትምህርት እንዲህ ብለን ከገለጽ ነው በእኛ አገላለጽ ዓላማው ሰው እራሱን፣ አካባቢውን፣ ከፍ ሲል ደግሞ የፈጠረውን ጌታ እንዲረዳ እንዲያውቅ የሚያደርግ ነው ትምህርት እንግዲህ ሰው ካልተማረ እግዚአብሔርን የማወቁ መንገድን እንግዲህ እንዳልኳችሁም የመማር መንገዱ ብዙ ስለሆነ ሰው በልዩ ልዩ መልክ ፈጣሪውን እንዲያውቅ ነው የመጨረሻ ግቡ። አካባቢን ይረዳል፣ ራሱን ይረዳል። እና ፈጣሪውን ከተረዳ ደግሞ በፈጣሪው ሕግና ስርዓት ኖሮ የሚፈልገውን ነገር ያገኛል ማለት ነው። በስጋም ደግሞ እንደዛው የሚፈልገው አገባ ዓላማ ላይ ለመድረስ ግቡ ላይ ለመድረስ የሰው ልጅ አካባቢው ይጀምራል ማለት ነው። እንግዲህ ትምህርት እንዲህ ከሆነ በሁለት መንገድ ከናየው የተሻለ ነው ለትምህርታችን እንዲያመቸን መንፈሳዊና ስጋዊ ትምህርት እ በፊት ደግሞ ሊቃውንት ቤተክርስቲያን በተለይ አባታችን ርዕሰ ሊቃውንት አባ ገብረ ኪዳን ትምህርትን በሶስት ይከፍሉታል። እውቀትን እውቀት ብለው የገለጹት አለ እሱ ጥንቁልናው መተቱ ክፋቱ ከሰይጣን ጋር የምንኖርበት የሰይጣን ቃል ኪዳንን የምናጸናበት ሰዎችን በክፋት መንገድ የምንበድልበት ትምህርት እሱ ርኩስ እውቀት ይባላል። ምኑን እውቀት ይባላል? ለምኑን እውቀት ማለት ሊጠቅምም ላይጠቅምም የሚችል እንደ ሁኔታው ማለት ነው። ይጠቅማልም የማይባል አይጠቅምም የማይባል ይሄ ዘመናዊ ትምህርት ማለት የዘመናዊ ትምህርት የሚጠቅምበት መንገድ አለ ፣ ማይጠቅምበት ደግሞ በዝርዝር እናያለን። እሱ ምንን ይባላል። ለመንፈሳዊ ሰው በተለይ ሃይማኖት ላለው ሰው እንዲህ አይነት ትምህርት ዋና የሚጎዳም ደግሞ አይደለም፣ የሚለውን ነገር መረዳት ያስፈልጋል። ቅዱስ ትምህርት ነው። ቅዱስ ትምህርት የምንለው የእግዚአብሔር ቃል፣ የእግዚአብሔር ቃል እንደየሃይማኖቱ በሚያምነው ልክ የሚማረው ትምህርት እሱ እንግዲህ ቅዱስ ብሎ ሊረዳው ይችላል። እንደኛ እንደ ኦርቶዶክስ ተዋህዶ ቤተክርስቲያን የእግዚአብሔር ቃል ወንጌል ስ በጥቅሉ እግዚአብሔርን እና የእግዚአብሔር ቃል የምንረዳበት መንገድ በሙሉ እሱ አስተምረው ትምህርቱ ቅዱስ ይባላል ማለት ነው። ቅዱስ ነው፣ ትምህርቱም ቅዱስ ነው። የአገልግሎት አፈጻጸሙ ቅዱስ ነው። አገልግሎትን የሚቀበለው እግዚአብሔር ቅዱስ ነው። እና ይሄ ደግሞ ቅዱስ ለቅድስና የሚያበቃ የሚቀድስ ለተቀደሰው ቅዱስ ለሆነ ለእግዚአብሔር የሚቀርብ ምስጋና ለተቀደሰ የምስጋናው ማቅረቢያ መንገዱ ራሱ ቅዱስ መንገዱ ራሱ ቦታው ቅዱስ ነው፥ ንዋየ ቅድሳቱ ቅዱስ ስለዚህ ይሄ ቅዱስ ዕውቀት እንለዋለን እሱን መንፈሳዊ ትምህርት ብለን ተጠቅልለን ልናየው እንችላለን እንግዲህ ሥጋዊ ትምህርትን ምንን በሚል አይተነዋል። ርኩሱን ትምህርት ደግሞ ጭራሽ የጥንቆለናውን፣ የመተቱን፣ የክፋቱን ትምህርት እሱ ደግሞ አይተናል። አሁን ለጊዜው መንፈሳዊና አለማዊ የሚለውን ያኛው ርኩስ ከሰውነት የወጣ ስለሆነ እሱንቶ እና መንፈሳዊና ሥጋዊን ትምህርት ለማየት እንሞክር። የመንፈሳዊ ትምህርት አላማው ምንድን ነው? የዘላለም መንግስት ማወቅ ለዚያም መኖር እንዲኖሩ ማስቻል ነው። የዘመናዊ የመንፈሳዊ ትምህርት ወይም እውቀት አላማው ማለት ነው። አለም ለዘላለም ርስት ከሞት በኋላ ያለው ሕይወት ግንዛቤ ኖሮን ለዛ መኖር ማስቻል ነው። እንግዲህ እውቀቱ መጠቀም ነው አላማው። ወደ ዘመናዊ ወደ ማስኳላ ስንመጣ ግን መነሻ መድረሻው ምንድን ነው? ምድራዊ ነው። ግቡ ምድራዊ ነው። ተወዳዳሪ ሆነን ለመኖር በጥቅሉ ማለት ነው። ተቀለል ስናደርገው ከሌሎቹ ጋር ተወዳዳሪ ከአለሙ ጋር ተወዳዳሪ ሆነን ለመኖር የሚያስችለን አዳዲስ ነገሮችን፣ ግኝቶችን፣ የሳይንሳዊ ፍልስፍናዎችን እነሱን ተቀላቅለን በዚያው ልክ መኖር ምንችልበት አቅም ለመፍጠር የሚረዳ መንፈሳዊ ትምህርት እንዳልኳቸው መነሻ መድረሻው ዘላለማዊ ህይወት ነው ስለሆነ ቅዱስ ትምህርት ነው። የትምህርቱ የመጨረሻ ግብም ቅዱስ የሆነ የእግዚአብሔርን ቃል ሰምቶ ንዑሃን ወደሚለው ወደ ርስቱ መቀላቀል ነው። የሚገለገለው እግዚአብሔር ነው። በዚያው ልክ ትምህርቱ ደግሞ በልዩ ልዩ መልክዊ በሆነ መንገድ አይደለም የምንማረው። መከራ ይኖረዋል፣ ፈተና ይኖረዋል። ዓለማዊ ብለን የምንማረው ነው። ዘመናዊ ትምህርት ግን ምናልባት አቀራረቡ ሁኔታዎቹ የተመቻቹ ሊሆኑ ይችላሉ። ያው ምድራዊም ስለሆነ የምድራዊ ነገር ይመቸዋል ይመቸዋል። ግቡ ምድራዊ ነው። መነሻ መድረሻው ምድራዊ ስለሆነ ፖለቲካ ደግሞ ይጫነዋል። ምድራዊ አስተምሮ ፖለቲካ ይጫነዋል። መንፈሳዊ አስተምሮ መነሻ መድረሻው እግዜር ቃል ስለሆነ እዚህ ላይ ደግሞ ፖለቲካ ፖለቲካ ማለት ምንድን ነው? የአንድ ሀገር አስተዳደር ማለት ነው። እሱ ይጫነዋል፣ እሱ ነው የሚመራው በጥቅሉ ማለት ነው እንግዲህ ፖለቲካ ምንድን ነው የሚለውን መጀመሪያ ለመረዳት ያህል ፖለቲካ እንደምታውቁት ይዞ ለሀገር እድገት ለሰላም የሚተጋ የሀገር አመራር ነው። በተግባር ያለውን እንግዲህ ሁላችን ናውቀው የሆነ ፍልስፍናው እንደዛ ነው። ዘመናዊ ማህበረሰብ መፍጠር የሚል ግብ ደግሞ አለው። ዘመናዊ ማህበረሰብ መፍጠር፣ ይሄ የፖለቲካ አንዱ ግብ ይሄን ለማድረግ የሚጠቀመው ዘመናዊ ትምህርት ነው። ዘመናዊ ማህበረሰብ ማለት ምን ማለት ነው? ለምሳሌ እንደ ዘመኑ የሚኖር ዘመነኛ፣ ዘመናዊ የሚኖር ማለት ነው የሚቀያየር የሚለዋወጥ ነባር የነበረውን ነገር እየተዋ አዲሱ ነገር የሚቀበል ማለት ነው። ዘመናዊ ማለት እሱ ነው። ሌላ ነገር አይደለም። እንዳልኳችሁ ቅልቅል አይደለም። መንፈሳዊ ትምህርት አሁን ያድጋል ያድጋል ቅንኛ ንዳለን እንጂ የሚለወጥ ግን አይደለም። አዲስ ነገር አለ፣ ነባር ነው። ለዘላለም ግን ደግሞ ጸንቶ የሚኖር ነው። ዘመናዊ ስንል ግን አዲስ ነገር የሚቀበል የነበረውን እየተወ፣ በዚህ መንገድ ዘመናዊ ማህበረሰብ ወይም ሞደርን የምንለው እሱን ለመፍጠር ፖለቲካው የሚጠቀምበት መንገድ ዘመናዊ ትምህርት፣ ዘመናዊ ማህበረሰብ ለምሳሌ ያህል ባነሳላችሁ ዘመኑን ነው። ዘመን እንደ ዘመኑ ነው የሚመጣው። ለምሳሌ በልና በባህል በባህል ብቻ ምሳሌ በሃይማኖት የቤት ራስ ነው እንደሚባለው ሁሉ በቤት መጀመሪያ ማዕድ ሲቀርብ ለምሳሌ ቆርሶ ወንድ ይሰጣል አይደል? ዘመናዊ ማህበረሰብ አሁን ለምን ብቻ ወንድ ብቻ ቆርሶ ይሰጣል ብሎ ሴቷ ቀድማ ምትገባበት ቀድማ ምትቆርስበት ነገር ተፈጥሯል። አሁን በጣም ትንሽ የምንለው ነገር ነው። ያው እያደገ ሲሄድ ሌላ ሃይማኖታዊ የሆኑትን ባህላዊ የሆኑትን አብረውን የኖሩትን ነገሮች እያስረሳ አዲሱን ነገር ማስጨበጥ ነው አላማ ማለት ነው፣ ዘመናዊ ማህበረሰብ መፍጠር። በዚህ መንገድ የሚሄደው ርቀት ቀላል አይደለም። የሀገርን ማንነትን ፈጽሞ ይቀይራል። ለምሳሌ ተፈጥሮ ወንድ ልጅ ሱሪ እንዲለብስ። ሴት ልጅ ደግሞ ቀሚስ እንድትለብስ ተፈጥሮ እራሱ ይነግረናል። ተፈጥሮ እኮ ይነግረናል። አያስኬድ ሌላው ሳይነገረን ሳንማረቅ እንተው። እናሱ ራሱ ምን አይነት ልብስ ብንለብስ ከኛ ተፈጥሮ ጋር የሚሄድ እንደሆነ ይነግረናል። ትክክለኛ ነው፣ እግዚአብሔር ሲፈጥረን ነው። ነገር ግን ሱሪን ለወንድ ብቻ ማን ተፈጠረ ማለት ነው። ዘመናዊ እሱን መከተል፣ በዛ መንገድ መሄድ አሁን አስተምሮ፣ ይሄኮ ሀጢያት ነው። ኦሪት ዘፍጥረት ላይ ተጽፏል። ኦሪት ዘፍጥረት ግን የሚያዳምጥ ማህበረሰብ አይገኝም። በአብዛኛው ሁለንተናችንን በሚባል ደረጃ አብዛኛው ነገራችን ዘመናዊነቱ ስለወሰደው ማለት ነው። ስለዚህ ሰው የሚከተለው ዘመናዊ ነገር፣ አዲሱ ፍልስፍና ስለሚከተል የሰለጠነም ስለ አያዳምጥም የሃይማኖትን ትምህርቱ። ምክንያት ሃይማኖት አይቀየርም፣ ትምህርት አይቀየርም። ሃይማኖት አስተምሮ አዲስ የሚሆንብን ለእኛ ነው እንጂ ነባር ነው። ስለዚህ የሚለወጠውን የሚከተል ሆነ ማህበረሰብ ማለት ነው። እንግዲህ የዘመናዊ ማህበረሰብ እንደዚህ ስል አዳዲስ ሀሳቦችን፣ አዳዲስ ፍልስፍናዎችን፣ የፍልስፍና የሳይንስ ውጤቶችን ዓለም ተገቢ አይደለም ለማለት አይደለም፣ ግን ነባሩ ነገራችን ከእግዚአብሔር ጋር መንፈሳዊ ነው የነበር በነገራችን ዘመናዊም ሆኖ መንፈሳዊነት ያልጎደለው ነው የነበረ። እንዲህ አይነት ማህበረሰብ መፍጠር ይፈልጋል ፖለቲካ። ስለዚህ ፖለቲካ መጀመሪያ ኢኮኖሚን ይይዛል፣ እንደምታውቁት በስሩ ያሉትን የመንግስት ሰራተኛ የሚላቸውን ያው በእጁ ስለሆኑ ከእነሱ የሚገኝን ምንጭ ያው በእጁ ያደርጋል። ከንግዱ ማህበረሰብ ከባለ ሀብቱ ደግሞ ቀስ እያለ በግብር ያው ግንኙነትን ይፈጥራል። በዚህ በኩል ሰርታችኋል፣ ይህን ታመጣላችሁ እያለ የኢኮኖሚ አቅሙን ያሳድጋል። መጀመሪያ ኢኮኖሚን ነው። ኢኮኖሚን ከያዘ በኋላ ሁሉም ሰው የሚሄድበትን መንገድ ስርዓት ደግሞ ያበጃል ፖለቲካ። ስርዓት ከሰራ ስለ አብዛኛዎቹ ብሎ ያው ይሰራል ህግ። ስርዓት ከሰራው በኋላ የማይመቸው ሰው እንኳን ቢኖር በግድ አስገድዶ ያስፈጽማል። ፖለቲከኛ ማለት ነው ማለት ነው ያስፈጽማል። ስራ ታውቶ የማይደሰት ቢኖርም እሱን እያስፈጽመ ይሄዳል። ፍላጎቱ ሲቀንስ ደግሞ ምን ያደርጋል? መንገዱን ጭናቂ እያደረገው ይሄዳል። በዚህ በኩል በዚህ በኩል ትምህርት ፖለቲካ እንዴት ነው የተጫነ ካላችሁን መጀመሪያ ትምህርትን ፖለቲካ ለምን ተጠቀመበት? ከዘመናዊ አሳሰብ ጋር ለመሄድ የሰው ኃይሉ ተጠቀመበት። የሰው ኃይሉ ደግሞ አሁን ቀው ሲመጣ ወይም ደግሞ የሰው ሀይል እዚህ በኋላ ያስፈልገኝ ማለት ሲጀምር ደግሞ ትምህርትን ምናደረግ አስጨናቂ ያደረገ እንዴት ነው አስጨናቂ የሆነው ካላችሁኝ ከአንድ ሁለተኛ ደረጃ ትምህርት ቤት አስተምራለሁ እና ልጆቹ ለምሳሌ አንድ ክፍል ላይ ያሉ ልጆችን ባነሳላችሁ ዘጠነኛ ወይም አስረኛ ክፍል የሆኑ ልጆች አስራ ሦስት ይማራሉ በጣም ነው የሚገርመው ነገ እኮ ሙያቸው አንድ ነው የሚሆነው አንድ ትምህርት ዘርፍ ግን አስራ ሦስት ይሄ ፖለቲካ ስርዓት ነው በሰለጠነው ዓለም ሰው የሚሰራበትን ብቻ ለይቶ ይመራል። እኔ አሁን ልጆቻችን ለምን ተሰላችሁ፣ ለምን ትምህርት ፍላጎታቸው ቀነስ ብሎ ለመናገርም አንዳንዴ ያዳግታል። ተዘግተው ነው የሚሄዱት። አስቸጋሪ ሁኔታ ነው። ይህ ስርዓት ከየት የመጣ ነው? ከቤት የተጫነ ነው። በአንድ በኩል ልጆቹ ሙሉ ለሙሉ ደክመውም ቢሆን በመርፌ ቀዳዳ ማለት ይቻላል ፈተና አልፈው ጎበዞች ነው የሚገኙ እንዳሉ ሁሉ ብዙዎቹ ግን መቋቋም ሲያቅታቸው ከትምህርት ማፈንገጥ፣ እንደገና የትምህርት ውጤቱ ራሱ ጭታማነቱንም እያዩ ከትምህርት ማፈንገድ፣ ትምህርትን አለመከተል ይታያል። እሱ የሆነውም አንዱ ችግሩ በዚህ በኩል ፖለቲካው ስለተጫነ ፖለቲካው ተጽዕኖ ስላሳረፈበት ነው። የግል ተቋማት ቢሆኑ ያው ይሄ መመሪያ በተዋረድ ስለሚደርሳቸው አስጨናቂ ያደርገዋል። ያው ኢኮኖሚውም በእጁ ስለሆነ ሕጉ ሥርዓቱ ኃላፊነቱ በእጁ ስለሆነ ፖለቲካ ነው እንደዛ የሚያደርገው እና ተማሪዎቻችን ላይ ብዙ መፍረድ አንችልም እውነት ለመናገር። ነገር ግን ልጆቻችን ተማሪዎች በየዩኒቨርሲቲው በየተቋማቱ አንደኛን ደረጃም ሆነ ሁለተኛን ደረጃ የምትማሩ ተማሪዎች በርቱ ተምራችሁ በዘመናዊ ትምህርት እንዲያው በምታስቡት ልክ እንኳን ማትሆኑ ህሊናችሁን ሰፊ ያደርግላችኋል። ማንኛውንም ለመስራት አቅም ብቻ እንደ አላማ የያዙ እንደ መነሻ ማለት። ከዛ በላይ ግን በድካማችሁ ልክ ይከፈላል፣ ዋጋችሁን ታገኛላችሁ። የደከመ ውጤቱን ሳያገኝ አይቀርም። እና ዘመናዊ ትምህርት በዚህ መልኩ ተቃኝቶ የሰው ልጅ ወዶት እንዲሄድ ከማድረግ አንጻር ብዙ ችግሮች አሉ። ልጆች ወደውት እንዲማሩ ከማድረግ አንጻር የሚያስተምር ሰዎችም ቢሆን ልጆቹ በልዩ ልዩ መንገድ ትምህርትን እየወደዱት እንዲሄዱ የማስተማር ስልጠና አዳዲስ ነገሮችን ከማምጣት ብዙ የሚቀርን ነገር አለ እና በዛ በኩል እያጣ ነው ያለት ነው። ይሄን ማነሳው እንግዲህ ትምህርት ለሰው ልጅ ማረፊያ መሆን ሲገባው ዘመናዊም ይሁን በመንፈሳዊ ለግቡ ለግቡ መምጫ ወይም ደግሞ ግቡ ጋር እንዲደርስ አላማው ጋር እንዲደርስ ምክንያት እንዲሆነው እየተፈለገ ትምህርት ግን በዚሁ ልክ ሲሆን አይታይም እ አሁን ዝም ብለን ተነስተን ዘመናዊውንም ብቻ መውቀት ሳይሆን እየተማር ነውም ቢሆን በህግ እግዚአብሔር በህጉ በስርዓቱ ከመጽናት አንጻር ምን ያህል ለህጉ ለዓላማው እየኖርን ነው ወይ? እናገለግልበታለን ብለን በተማ እግዚአብሔርን እያገለግል ነው ወይ? እግዚአብሔር የሚያገለግል ሰው እንዴት ነው እንዴት ነው እግዚአብሔር የሚያገለግል ሰው ጉቦ ተቀብሎ እጅ መንሻ ተቀብሎ ስለተከፈለው ስላልተከፈለው ይሆን የሚገለግለው እግዚአብሔር ነው ሰውን አይቶ ሰዓት ጠብቆ ቋተኛ አላየኝም ብሎ ማገልገል ሲኖርበታል አይኖርበትም? እግዚአብሔር የሚያገለግል ያለ ጊዜ ያገለግላልና። እና የትምህርት የመጨረሻ ግቡ እሱ ነው፣ እግዚአብሔርን ለማገልገል አገ ጠቀም መጨረሻ ለመጨረሻ ምንጠቀመው። እና በስጋም በመንፈስም ግባችን እንድንመጣ አምላካችን ይፍቀድልን። ዞሮ ዞሮ መንፈሳዊ ትምህርት ከጊዜ ጊዜ ሰው እያጣጣለው እየናቀው የሁለ ጊዜው እንጀራ የሚገኝበት ስለነበረ፣ መንፈሳዊ ግን ፈተና የሚበዛበት ስለነበረ እየተወው ቢሄድም፣ መነሻው መድረሻው ዘላለማዊ የሆነ ከእግዚአብሔር የሚያገናኝ እውቀቶችን ጋር የሚዋሃድ በተግባር የሚገለጥ ደግሞን ደረጃ የሚያደርስ በተግባር ከለወጥ ነው ማለት ነው። ቅዱስ የኖሩት ህይወት የተማሩት ህይወት እነ ኒቆዲሞስ የተማሩት ህይወት እንደመሆኑ ትምህርትን የመሰለ የለም። እውነት ለመናገር የምናገሩ በማሳዊ ትምህርትም ደግሞ የመጨረሻ ግቡ ሰው ራሱን እንዲችል በስጋ ደረጃ ማለት ነው። ራሱን አስተዳድሮ መርቶ እንዲኖር ከማድረግ አንጻር እሱም ያው በእኛ ስንፍና በአንዳንዶቻችን አለመን ባለመስራት እንዲሆን እንጂ እሱም ደግሞ በራሱ ውጤታማ ነው። ውጤታማ መሆን ይቻላል። ቤተክርስቲያናችን ተቋማዊ አስተዳደሯ ስፍታ ተቋማዊ አቅሟን ከፍ አድርጋ ልጆቿን አገልጋዮቿን ራሳቸውን እንዲችሉ የማድረግ የማገዝ የመደገፍ ይኖርባታል። እሱም ደግሞ በጋራ ሚሰራው ነው እና በዚያም ይሁን በዚህ በመንፈስም ማንነታችን ማነታችን ሳንቀይር የነበረን ነገር ሳንለው ካለን ነገር ግን ይበጃል ምን ለሆነ ሁሉ እየጨመረ ደግሞ አብዝተን መንፈሳዊ ትምህርትን እየተማረን ቅዱሳን አዋሪያትን የቆሊሞስን እንድንመስል በህግ በስራ ጸንተን ደግሞ ለክብር እንድንበቃበት አምላካችን ይፍቀድልን። ስለ ትምህርት ነው እንግዲህ ለማጠቃለል ያህል ስለ ትምህርት ነው ያነሳው። ዘመናዊ መንፈሳዊ ትምህርት ብለን በትልቅ አከፋፈል ከፍለነዋል። እውቀትን ደግሞ ርኩስ እውቀት፣ ምንን እውቀት፣ ቅዱስ እውቀት ብለን ቅዱስን እውቀት እናስቀድም፣ ምኑን እውቀት እናስከትል። ርኩስ እውቀት ጋር የሚሄድ ስላልሆነ እሱን ፅራሽ ተውት ነው የሚባለው እና ትተናው ጠቅመውን ቅዱስን እውቀት አስቀድመን በዚህኛውም ደግሞ እንደ ዘመኑ እንሆናለን ብለን ከእግዜር ሳናፈነግጥ፣ ነገር ግን እያስተዋደድን እያቻቻልን በስጋ በመንፈስ እንድንበረታ እንሆን። እግዚአብሔር ከሁላችን ጋር ይሆን።